እንዴት ይጣፍ ጣፍው! እራስን መሆን ውበት ነው። ያ ግን በእኛ ኮሚኒቲ ግን አይሰራም። አውቀሽ ወንድ ልጅ ስታይ የተሰበረ አንገታቸውን መስበር አለባቸው። ሴት ልጅ ደግሞ እኮ ራሳቸው እንደ ፐርፌክት። የሚያስቁት ነገር የሚያስቁኝ እነዚህ ወንበዴዎች፣ ወንበዴ፣ ወመኔ ወረበላ ነው ያለው እዚህ እኛ። አታምኗቸው ከካሜራ ዞር አድርጌ እችን ክርትፍትፍትፍ ባደረጋት ውስጥ ነው፣ አጥንቷን አንዴ። ቢኮዚ ይህ ሞግዳ ፊንስ ከፍተው እንዳታዩኝ ሳላምጥ አጥንት ስበላ መመሰጥ ወዳለሁ እና አንዴ ልመሰጥ ሽ ጠብቁ። በርች እንዳታስተርፍ እየለለውን ነው ምኑን እኔን ከጣፈጠኝ ምግቤ ለሌላ ሰው እንዴት ነው የሚጣፍጡ? ማይሎርድ፣ ሁሌ አጥንት ስትበሉ እኔን አስታውሰኝ። ጎበዝ ማርያም፣ እኔ እንደዚህ ነኝ። ለበሬ ነው ስበላ። አሁን አብሮኝ እየበላ ከሆነ እዚህ የህይወት አጋር ቢኖረኝ፣ ፕሊስ አታውረኝ። አንድ ይልቅ አልጠፈበት ነው አያወራኝም፣ ያው ባህሪዬን ስለሚያውቅ አንዳንዴ ማለት ነው። ስሜታዊ ሰው ነው። አጥንቱን እየበላው የሆነ ላይ እያየው ከሆነ ላይቡን ድርገት ማድረጓ ነው ማርያምን ድርገቱ በተለይ ዝም ብሎ የንዝንዝ የፖለቲካ ጩኸት ከሆነ በአጋጣሚ የግር ጥሎኛ አጥንት እየበላ ከሆነ ድርቅ ማረገውና አንዴ ይጨርስ ስላለ፣ እንደው ለሁሉ ሰው በሰሃን በሰሃን እያረኩ ብልክለት፣ የኔም ቤት ምግብ ክርስቶስን ራሴን ስፔሻል እያረኩ አይደለም። ማርያምን ነው የምላችሁ፣ በቃ ብሉኝ ብሉኝ ነው የሚል። እኔ እህቶቼ ራሱ በጣም ባለሙያ ናቸው፣ ግን የማሚ ምግብ አይገኝም እንጂ ከተገኘ ይላል ሙድ አለኝ እኔ ሙድ ሳይኖረኝ አልሰራም ሲጀመር ፈርስት ፎል ምግብ ለሆድ ለመሙላት ሳይሆን ምሰራው እኔ በደንብ ቴስቲ ሆኖ እንድበላው ነው ትንሹ ልጅ የራሱ ምን አይላል ማሚ ኦማይጋድ አው ዘ ፉድ ስሜልስ ሱፐር ጉድ ይላል ማ እኔ ፍቅር ሲያደንቀኝ ሆድ ለመሙላት አይደለም እኔ ምሰራው እንጆይ ላረገው በደንብ ነዛ ኮኖ ዶሮ ስሰራ አስር ሰዓት ምናምን የሚወስድብኝ ተጠብቤ ነው። ሰው እንደኔም አሉ ጎበዝ ሴቶች። ወይኔ ሪከርድ ተደርግ የወጣው ቀን ነው መከራዬ ነው። አገር ብሎ እናንተ ሰዎች እኔ ወንዱም ይበላ አይመስለኝ። እነዚህ አጥንት ውሻ ራሱ ይቀራብኛል እ የምር ማይ ፌቨራይቲ ነው ነው ያጥንት ከምር ኮ ነው የማወራቸው መጥፎ ነገር ነው ጋይዝ። እንደ ስላቹ በየቤቱ እበላለሁ እኮ አይደለም፣ የራሴን የቤቴን ነው በቃ እንጆ የማደርገው እንደ ይመ ስቴንገኝ እኔ አሁን አጥንት ወዳለሁ ስላችሁ በየቤቱ አሁን ሰው ቤት እጅ ተጠርቼ ብሄድ አጥንት እንደዚህ እበላለሁ እኮ አይደለም። ግን የቤቴ ጊዜ ሰጥቼ ነው ምበለው በደንብ የእውነት እንደዚህ አይነት አጥንት እኳ አይቆረጥም። እኔ ግን ቆረጥመዋለሁ። አንደኛ ጥርስ ይጠነክራል፣ አሪፍ ነው። አጥንቱ እንደዚህ የሚጣፍጥ ለምን እንደሆነ ታውቃላችሁ? በቀደም አይታችሁኛል። ሞስት አበሻ ቅቅል ሲሰራ ምንድን ነው የሚያደርገው? እስቲ እንደዚህ አርጋችሁ ሞክሩት። የምታደረጉ ልትኖሩ ትችላላችሁ፣ ግን ሞክሩት ጋይስ። ቅቅል ስሰሩ ወዲያው በጉ እንደመጣ ልትቀቅሉ ከሆነ ሙልጭ አርጋችሁ እንደ ልብስ ማጠብ አለባችሁ። ቀብራራው እያአባቴ አጥንት ላይ ነን አሁን። በግ ስሰሩ የበግ ቅቅል ከሆነ ሙልጭ አርጋችሁ ደሙን ማውጣት አለባችሁ። ድሮን ዝም ብለን የኢትዮጵያ አንትን ስታይል እያያዝን እንዴት እንትኑ ይሄዳል ምናም ትላላችሁ። ኖ መጀመሪያ ሙልጭ አርጋችሁ ታጥቡታላችሁ። ደግሞ ካወጣችሁ በኋላ ከዛ በሮዝመሪ በቀይ ሽንኩርት ወረርስ በሎሚ አርጋችሁ ልክ እንደ ዶሮ ነው የምዘፈዝፉት። ለብዙ ሰዓት አጠብ አርጋችሁ ካጠባችሁት በኋላ ነው ከዛ በዘይት ትጠብሱታላችሁ። ያኔ ነው ቅቅል በቃ የፈለጋችሁትን ነገር አስገብታችሁ የምሰሩ፣ ካሮቱ ምናምን ድንቹን፣ ኤቭሪቲንግ አርጋችሁ አብራችሁ ታርጉታላችሁ። በደንብ ልቅልቅልቅልቅ እስኪል ቴንኪዩ ቀብራራዊ ውልቅልቅ እስኪል መብሰል አለበት። በደንብ ማርያም ከሰዎች አጥንቱ ብትበሉት ብትበሉት አሁን አንዷን በግ ሲጥ ነው ማረዳት ውጭ እኔ ብበላ እኮ አስመሰግናለሁ። ሰውነት የተንጎራፈፈ የለው ከጎን ሞባይል የለው እዛጋ ሞያ ይለያል። ቴንኪ ለዚህ ነው አጥንቱ እራሱ ስትበሉት በጣም ይጣፍጠፍም። ስምንት ታሪከኛው በግ በስምንት መቶ ሰው የተበላ ሲታረግ በአምስት መቶ ሰው ነበረ ሲበላ፣ በስምንት መቶ ለዚህ ነው የምነግራችሁ፣ ምግብን ሆድ ለመሙላት አትብሉ፣ ኢንጆይ አድርጉት ምግብን በደንብ። አይስዌር ኮፊ ስጠጡ እኔም ቅድም ጠጥቻለሁ ለማለት አትጠጡ፣ ከጓደኛ ጋር ኮምፔር ለመደራረግ ሳይሆን፣ ስጠጡ ትክክለኛ ቫይቡን እዩት። ኮፊ ስጠጡ ብትፈልግ ቴብል ላይ አለ፣ ብትፈልግ በዚህኛው ትሬዲሽናል፣ ብትፈልግ በዛኛው ሶስተኛ አለ። ሶስት ረካ ቦት ነው ያለው የተለያየ ቦታ ላይ፣ ውጭ ላይ ስትሄድም አለ ሌላ። ኢንጆይ ማድረግ አለባችሁ በደንብ። አሁን እኔ ሰው ቤት እጄ ትርክርክርክርክ ያለ ሲኒ ላይ ቡና ቀርቴች ብሰጥኝ አልጠጣም፣ አልጠጣም። ጭሱ ቡልልልልልልልልልልል ካለ ቡና መኖሩ በምን ይታወቃል? ጋይስ አንዳንዶቻችሁ ጓደኛ ጋር ለመዘባበት ብቻ ጠጥቼ ነበር ለማለት አይደለም። ዋናው እኮ ጭንቅላታችን ላይ ነው ያለው ሁሉ ነገር ጋይስ። በቃ ቡናዬን እንጆ ያደርጋለሁ በጣም ደስታ ይሰጠኛል የምትሉ ሴቶች አሁን ካላችሁ፣ ወሬበር ወንዶች ወንድ እኮ አለ። ቡና ፍልቶ ጭሱ የሚያጨስ ቆንጆ አድርጎ እንጆ የሚያደርገዋል ማርያምን ነው የምላችሁ። ግን አሁን አንዳንድ የኛ ህብረተሰብ ደደብ ስለሆነ ማጆሪቲ ሳይሆን አሉ ደደቦች ስለሆኑ ወንድ ልጅ እንዴት እንደዚህ አፍልቶ ቡና ይጠጣል? የሚሏሉ። ኖ ደስታ የሚሰጠው አለ እንደዛ ማድረግ። ብቻውን ቁጭ ብሎ አፍልቶ የሚጠጣ አሁን እንድርስ ጀበና አታዩትም? ቡናውን ቁጭ ብሎ ይጠጣል፣ ደስ እያለ እንጆ እያደረገው። እርክነት እንደዛ ነው ወይ ምግብን። አሁን እንደዚህ ስላችሁ አንዳንዱ ይሄ ለማሳቅ ብዬ ነው። ግን ምግብን እኮ ምግብ ሳይበላ ያደገ ሰው አለ ብዬ አላስብም እኔ ለምግብ የሚንሰፈሰፍ ሳይበላ ያደገ ነው ምናምን። አይዶንት ቲንክ ሶ። ከላይፍ ላይፋችን ትንሽ ዝቅ ከፍ ሊል ይችላል እንጂ ሁላችንም በጥሩ ጊዜ በልተን ያሳደጉን ባለንበት እስካለንበት እድሜ ጋይስ። ግን ምንድነው አሁን በአሜሪካን ሀገር በደንብ ጊዜያችሁን ሰጣችሁ ምግባችሁን እንጆ የምታደረጉ ኮፊያችሁን የምጠጡ ሰዎች ለእኔ ጤነኛ ናቸው፣ ማርያም። እኔ ዝም ብሎ ተሯሩጦ በልቶ ቡናውን ዝም ብሎ ትርክርክ አድርጎ ቀርቶ ሳይከር ነው። እዛ ደግሞ መኪና ላይ ሲገባ ድፍት ይለበታል። ታስና ላይፍ ጋይስ እንጆይ አርጉት። በእንደዚህ አይነት ሙድ ሞክሩት፣ በጣም ነው የምትደሰቱበት። ምግብ ሲቀርብ ጽድት ብሎ እንጆይ መደረግ አለበት። በቃ ታይም ሰጣችሁ ማሜንም እያያችሁ ከሆነ በስነ ስርዓት መብላት አለባችሁ። ኢንጆይ ማድረግ የስግብግብነት ወይ ምግብ አይቶ አለማወቅ ምናምን እኮ አይደለም። እኔ ማንም ቢያይኝ አሮን ኬር እንጆይ እያረኩት ነው። እኔ እኮ ስገባ ከእናንተ ስገባ ነው ምበላ። ከካሜራ በስተጀርባ አልበላ። የምሬን ነው የምነግራችሁ። እንደው ስልክ የሆነ ሰው የሚያወራኝ ምናምን ከሌለ በስተቀር ልክ ቁርስ ስበላ ወይ ቡና ሳፈላ ወይስ ምናምን ነው ስገባ ነው የሚበላው። በቃ እኔ አይውሽ ምግብ ስሰራ ሰው ይበላል አለው እንጂ የስግብግብነት ወይ ምግብ አይቶ አለማወቅ ምናምን እኮ አይደለም። አንዳንዴ አይ ዶንት ቲንክ ሶ ላይክ የምንናገረው አይኖ ስናትሩ ግን አንዳንድ ሰው ምግብን ኢንጆይ ያደርገዋል። በቃ አሁን አንዳንዱ ምን እኔ ከእንቅልፌ ስነሳ ላይክ ቢግ ፕሌት ብሬክፋስት ይላሉ፣ ላይክ በቃ ትልቅ የሆነ ቁርስ መብላት የሚፈልጓሉ። አንዳንዶች ደግሞ ዝም ብሎ እንደ ስናክ ነገር አሁን እኔም ብትጠይቀኝ በጠዋት ተነስቼ ትልቅ ምግብ መብላት አልወድም። ዝም ብዬ የሆነች ስናክ ወይ ለልጆች ስሰጥ ወይ የሆነ ነገር በማር ዳቦ ቀባ አለ ኢትዮጵያ፣ ማር ማር ዳቦሽን ቀባ ቀባ አድርገሽ በቡና፣ አሊያ ደግሞ የሆነ ክሮሰንት ይኖራል ወይ ትንሽ ፈርፈር ያለች ነገር እንደዛ፣ እንጂ ትልቅ ሄቪ ነገር ቢብት ያለ። ምሳዬን ግን ኦፍ ኮርስ በትልቁ ግድንግድ ማግኘት አለብኝ። አንዳንዱ ደግሞ ከም በጎ እረኛ መስሎ መተኛት ይፈልጋለ። ማታ ላይ ቦርጡን ጉልበቱ ደርስ አድርሶ ሪሞቱን ሲይዘው እንኳን እንደት የሚይዛለ በትልቁ። ማታ ሊተኛ ሲል ልክ እንደኒያው ያነ ስሜቱ ነው። እኔ አሁን ኤኒቲንግ የሚገድበኝ ነገር የለም። ብቻ ይራበኝ እንጂ ጠዋት አልልም ማታ አልልም፣ በራበኝ ሰዓት በላለው። ጋይስ ይህ ዝም ብሎ ገሰረት አይደለሁም፣ ያገኘሁትን ነገር ስለቃቀመውል። ቅድም አንድ በላው አሁን ነው የበላሁት እኔ። በቀን አትሊስት ሁለቴ መብላት አለብኝ እኔ። ልክ እንደኔ ይሄ ግን በየሰዓቱ እያቀረበ የሚበላ ሰው አይደለሁም እኔ። እዚህ ስልክ ላይ ስታዩ እንደዛ እየመስሉ። እንደውም በአካል እኔ አልበላም። በዛ ላይ የቤቴን ምግብ ነው እንጂ በጣም በጣም ሰው ቤት እኮ ላለመብላት እኔ በልቼ ይላሉ ጋይስ። ይኸው ተቀራጣጥፎ ነው አጥንቱ ሰው ቤት ላለመብላት እኔ ስጠራ ቁርጥ ነው። አይታችሁኛል። በቀደም ራሱ የሄድኩበት ቦታ ቁርጥ ነው የምበላው። ሰው ቤት ቀይወጥ ምናምን ከሆነ እኔ ቤቴ ነው በልቼ የሚሄደው ጋይ አልበላም። ሰው ቤት ቀይወጥ። ራሴን እንደ ፊክ እያየው አይደለም። እንደኔ ሰዎችም አሉ በቃ ባይስማማቸው የሰው ቤት ምግብ ወይ ቅባቱ ኃይለኛ ይሆናል፣ ወይ በርበሬው የሆነ ነገር ይሆናል። ይለያያል ስሜታችን ጋይስ። ይህ የንቀትም የምንም አይደለም። አንዳንድ ሰው ግን ሁ አሪገው ሚገኛ ብለሽ ምላች የምዝደርጊያል። ስለዚህ ነገር አሁን ምንድን ነው የሚያስፈልገው? ወተት በማር ከሆነ ሲውቲ ኩልል ነው። ከቅቅል ላይ ወተት እርጎ መሆኑ ነው። እርጎ ከቅቅል ላይ አይሄድም ግን እንደለመደብኝ ውስጥ እንደለመደብን ምን ይሻለኛል? ታጅ ነበር ምን የመሰለ ጠላና ጠጅ አባቴ እንዳራስ ጫግላ ቁልጥ ቁልጥ ያደርገኛል። ማሩን አብዝተውት ነው መሰለኝ እና ፍቅሮችዬ አይወፍ ምክሬን ሰምታችሁኛል ዛሬ እና ያው እኔም ምረዳቸው ዲቪያ ላይ ልጆች አሉ። በእኔ በውስጥ የጠየቁኝ ያው ይገባሉ ላይቭ ላይ የእኔ ማሮችዬ ውዶችዬ የኔ ቤተሰብ የማታሳፍሩኝ አላችሁ፣ እማታሳፍሩኝ የምችሏትን ሀያ ብርም ትሁን አስር ብርም ትሁን ሰላሳ ብርም ትሁን ሀምሳ ብር ትሁን በእኔ የሚመጡ ሰዎች አሉ፣ እንድትረዱልኝ እሺ ቤተሰብ። የምችሉትን የምችሉትን ጋይስ ከአምስት ብር ጀምሮ ትችላላችሁ። ዋናው መስጠታችሁ ነው ጋይስ። ያቺ ስትጠራቀም ተመንዝራ በጣም ብዙ ናት።

መጠት ሽው ሶዳ እንደዚህ ያገርማችሁ። ጋዙ ሳለሁ ፎሎ አርጉት ስ ወንድሜን አርቲስት አርቲስት ይህን አርቲስቱን ፎሎ አርጉት ፕሊስ። የተደናገረው አርቲስት አንድ ዘፈን ዘፍኖ እሱና ቤተሰቦቹ እኛ ነው ያየን። ደር ያስቀኝ እስቲ ትንሽ መዛቅ አምሮኛል። አስቀኝ ትንሽ ወይ አሳቀኝ እና አንዴ ነው ጭዌ። ተመቻችሁ ወይስ ቀራላችሁ? አንዴ እስቲ ንገሩ። ምክሬን ሰምታችሁኛል ሴቶቹ ነው አልሰማችሁም? ሳቅሽ ያምረኛል። ቴንኬኔ ፍቅር ተመቻችሁ በቃ እንዴ! በፊት እኮ እንዲህ ነበር የምናጫወታቸው። አሁን ጠፋብን፣ አጫዋች እና ተጫዋቹ አልለይ ብሎ እንጂ እኮ ጠፋብን። ስንት ያጫውተናችሁ ነበር፣ አስቀናችሁ። አሁን ግን ሁሉም ኮሜዲ ሆነና ጨዋታው እጅ ጁኖ ወደ ነገር ተቀየረ። እንዴ አላየኝም? እንዴት ፕሮፋይሌን እየው እንዴት እንዳማረብኝ። ዘመን እኮ ተቀይሯል። አንተ የትኛው ዘመን ላይ ነህ? አሉ ደርዬ አታወራም እንዴ? ከፍታ ሰውንድሽ አንድ ያስገብኝ ወርሃብን ስቲል አስገባት።